ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሙን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ

ይህ መዝሙር ስንመለከት ስናይ እግዚአብሔር የረዳው ሰው አያዝም፣ በሁኔታ እጅግ በጣም ደስ የሚል ነው። ረሱን ራሱ ስናይ መዝሙሩ ደስ ይላል፣ እጅግ በጣም ያዘልላል፣ በጣም ደስ የሚል ነው። እንደገና ደግሞ መልእክትም አለው። እውነቱን ለመናገር መዝሙሩ እጅግ በጣም መልእክታ ነው። ይሁን እንጂ ይህ መዝሙር ትንሽ የቆየ ነው እና እዛ ላይ የነበረው ደስ ለማየት ነው። ነገር ግን ትናንትና የነበረው ዘማሪ ይትባረክ ዘማሪ ይሳኮር ይስሐቅ ሰዲቅ የተገኙበት ኮንሰርት ነበር። ሰኞ ዕለት ዘ ፕሮፌት ሄኖክ ወይም ደግሞ ጂፒኤስ ቴሌቪዥን የተዘጋጀው እጅግ በጣም የሚያስገርሙ ነገሮች አሉ። አሁን ሰርች ብዙ ጊዜ ሲባል ምንድን ነው? እኔ እንደውም እጅ አላቅም። እነዚህ ሚኒስትሪዎች የሚባሉ በግለሰብ ደረጃ የሚከፈቱ እነዚህ ጭፈራ ምናምን ምናምን ምን መሳይ ልኝ በቃ። ምክንያቱም እነሱ የሚሰብኩት ወንጌል ይሄ ጊዜያዊ ያለም ደስታ ምናምን በቃ ሰው ደግሞ ጭፈራ ሲበድ በቃ፣ ሰው በተፈጥሮ ሙዚቃ ይወዳል። ይሄ ጭፈራ ሆይ ሆይ የሚበዛበት ምናምን ለዛ ብሎ ሰው በቃ እነዚህ ደግሞ በኢሳቅ ሰድቅ ከኢሳቅ ልቅ ና ኢሳኮር እናንተን የሚባሉ ይትባረክ ማስጨፈር ይችላሉ። አይገልጽም ባለፈው ከአስታውሳቸው ማስጨፈር ይችላሉ በሌላ ሰው መዝሙር ምናምን፣ ነገር ግን ከአስታውሳቸው የራሳቸውን መዝሙር ስናይ ደግሞ ከዘፈን እያመጡ እየኮረጁ ዜማውን እየሰረቁ እንዲህ ምን እንደሚዘምሩ ምን እንደሚያወሩ እራሱ አያውቁም። ምንም በቃ አልተሰጣቸው ማለት ይችላሉ። ግን የሰውን ማስጨፈር ይችላሉ። በቃ ሌላ ሰው የዘመረውን ደግሞ እንደራሳቸው እንደፈለጉ ማስጨፈር ይችላሉ። እና ሄኖክም ለዛ እነሱን የመረጣቸው በቃ እንደፈለጉ ማስጨፈር ይችላሉ፣ አጀንዳ መፍጠር ይችላሉ። ብዙ ጊዜ ይሄ ሄኖክ የሚባል ፕሮፌት ሄኖክ የሚባል ሰውዬ አጀንዳ በመፍጠር ይታወቃል። እነ ጊዜ ሲታመክል ሌዶ ወንደቡ ነው ምንድን ነው ቀሚስ ነው አሁን የሴት ቀሚስ ለብሶ አነጋጋሪ ሆኖ ነበረ። ብዙ ጊዜ አጀንዳ መፍጠር ነው የሱ ስራ በቃ ልጆቹ ወደ መድረክ ያወጣና ከፈለገ ደግሞ መድረክ ላይ አብጥቶ በቃ፣ ይሄ የተመጣጠሰ ሱሪ በቃ ጎዳና ተዳዳሪ ጎዳና ተዳዳሪ ቻሱ አያደርጉትም። ምክንያቱም ከችግር ከሆነ እንጂ የሚያደርጉት ከቅብጥና አይደለም። ይሄ በቃ የተሞላቀቁ ምናምን ልጆቹ ይወጡ እና መድረክ ላይ ወጡ ምናምን በቃ እንግሊዝኛ አሁን አሉ ልጁ በቃ ምናምን፣ ከዛ ህዝቡን ያስደንቃሉ፣ ህዝቡ ያጨመጭማል ምናምን። ከዛ እኔ ስራ ለማብሳችሁ ግዴልኝ ልኝ ብላል። መድረክ እኮ እየተቀደሰ ቦታ ነው፣ ነ ለማንም ሰው ተራ ሰው ተነሱ ዝም ብሎ ዘው ብሎ አይወጣም። መድረክ ላይ እና እዛ ላይ ይወጡ እና ከዛ እንግዲህ እኛ በቃ ልጆች ልጆች ምናምን አሁን ችግር የለውም። ልጆቹ እንግዲህ እኛ ያወሩ ጥሩ በጣም ጥሩ ነው። ነገር ግን ደግሞ በፈለጉት ልብስ እዛ ላይ እንደፈለጉ መሆን በቃ የተቀዳደደ ምናምን ሱሪ እንደፈለጉ መሆን ይችላል ነው ወይ? እኔ ገርመኛል እኮ ይሄ ቸርቹ የማንን ክብር እንደሚያሳይ የማንን ስልጣን እንደሚያሳይ ግራ ይገባኛል። አንድ ጊዜ አሁን እኮ እነሱ ራሳቸው ገነነው ማንን ሊያገኑ ነው አሁን? ኢየሱስ ኢየሱስ ይላሉ እየተበረከቁ ወይ መሪ ላይ እየተፋቀቁ ለካሜራ ነው ደግሞ አይ ወጭ እይታ ለማግኘት ምናምን፣ ሰው ለመሳብ። ሰው ደግሞ ይወዳል በቃ ጭብጨባ ምናምን እኔ ይቅርብኛል። ሰው እንዲህ እንደዚህ ማጭጫ እንደሚወድ በቃ ጫ ይሄ ወሬ የሚበዛበት ቦታ እንደሚሄድ ምናምን እኔ በእውነት ነግራችሁ እስካሁን ይሄ ሙሉ ወንጌል ቸርች ቃሊዎት ምናምን መካኒሱ የድሮ ነባር ቸርቾች በቃ በህብረት የተመሰረቱ እንጂ እኔ እንደዚህ አይነት ፕሮፌት ኤክሊ ፕሮፌት ለ በፍጹም ሄጄ አላውቅም፣ አልሄድም። ወደፊት ምክንያቱም እዛ ላይ ከፈለገ ሀፒ በርዝ እየተባለ እዛ ልደቱ ያስከብራል። እንደገና በቃ ልደቱ እንደፈለጉ ነው የሚያደርጉ። በቃ ምንም ሰራት የለውም። በፈለገ ሰዓት ይወጣል፣ በቃ ነብዩ ነብይ ሳል እንደ ጌታ ይከበራል ማለት ይችላል እዚያ ጋር እና አስጨፋሪዎቹ ይሄ አስመላኪ የሚባሉትን ይባሉት ደግሞ ያመጣና በቃ ያስጨፋል። ህዝቡ ይጨፍራል። ማን በቃ ቪዲዮ ቀርጻል። አሪፍ ካሜራ አለ። ማን በቃ ቫይራል ይወጣል፣ ይታያል፣ ያገኛል፣ ከዩቲዩብ ብር ሰራል። ከዛ ፕሮሞሽን ውጭ ሀገር ያሉ ደግሞ አይት ወንድሞቻችን ደግሞ በቃ ቪዲዮ ሲያዩ አቤት እግዚአብሔር እንዴት እየተመለከ ነው ምናምን ይሉና አንዳንድ ሺህ ዶላር ወይም ደግሞ የተወሰነ ብር ይልካሉ። ከዚ በዛ ደግሞ እነሱ እዚህ ያስቀብጣሉ። እኔ እጅግ በጣም አስገርሞኛል እና ምንም አልዘር በተለይ የዚህ የፕሮፊት ሄኖክ የሚባል ሰውዬ ይለያል። በቃ ሲያስቀብጥ ደግሞ በቃ ምን እኔ እንደሚሰራ አንዳንድ ጊዜ እኮ በእርግጥ በነፃነት እግዚአብሔር ማምለክ ያው ያለ ነገር ነው። ነገር ግን ደግሞ ከሰራት ሲወጣ በቃ በጣም እንዴት ለበላችሁ እይ በቃ እይ በቃ የወጣ ምናምን ነገር ከስርዓት ሁሉም ነገርና የራሱ ስርዓት አለ አለ የአምልኮም ቢሆን የራሱ ስርዓት አለ ከስርዓት ወጣ ነገር ምናምን በቃ ሰርሹ የራሱ ቢሆን እንኳን እኔ አዱን እዛ ላይ ገኖ የሚመለክ ማነው የሚቀደስ እግዚአብሔር ነው አለ እዛ ጋር ማን እንደ ተመለከ እንደሆነ ራሱ ግራስ ከሚገባ ድረስ ነው አንድ ሰው ገኖ ምናምን በቃ ፕሮፌት እግዚአብሔር ሰው ምናምን የማን ሰው እንደሆነ ሳይታውቅ የሴጣን ሰው እግዚአብሔር ሰው ነው እግዚአብሔር ሰው ይጥራ እንጂ እኔ ምንም በቃ አልተብች። በተለይ ይሄ ሄኖክ ከሚባል ሰውዬ እኔ እንዴት እንደመረኔ ቸርቹን ስልጣን ኖሮ ቢዘጋ ደስ ይለኛል። ወይ ደግሞ እኔ እነዚህ በቃ ወይ ተሰብስቦ ወይ ምናምን በአንድ ቸርች ቢመሰረት ጥሩ ነው። ሁሉም እኔ ባህል ራእይ ነኝ ይላል። ባህል ራእይ በዛ በቃ እኛ ደግሞ አልቻልን ነው የትኛው ቸርች እንሄድ አልቻለም በቃ፣ የትኛውንም ወከባ እንስማ። በቃ ል የወከቡን በቃ ህዝቡ እነሱም ደግሞ ልዝቡ ህዝቡን በቃ ልባቸውን አወቁ። ሰው በቃ ሰው እንደማያጡ ስለሚያውቁ በቃ የትም ሰው ያገኛሉ። እነሱ ሰው ደግሞ ይሄዳል፣ ወከባ ስለሚወድ ይሄዳል። ኢትዮጵያ ወከባ ስለሚወድ እነሱ ጋር ስለሚሄድ በቃ ምንም አጀንዳ የፈለጉ ነገር ብናገሩ በድፍረት ነው የምናገሩት። ስህተትም ቢሆንም ትክክል ባይሆንም በ በድፍረት ይናገራሉ። ለምን ህዝቡ እንደተቆጣጠሩ ያምናል። በውስጣቸው በቃ ያውቃሉ። እቺ የልስ ራሱ የትማረግ የምትባል በቃ ባለፈው እንትነ በጣም መዝሙሯ ወጣች ምናም መዝሙሯ እየጨፈረች ምና እያስጨፈር እኔ መዝሙሯ መስማት አልቻልኩም። ኔ ከእንግሊዝኛ ናይጀራዊ እንግሊዝኛ ዘፈን ነው ብሳ ኮሪጆ ምናም፣ ይሄ ቢቱ ምናም፣ ይሄ ዜማው እና ጀለስ በቃ አልቻላቸውም። በቃ አዶን ነው እኔ ኢንጤ ወዴት እየሄደ እንደሆነ በጣም ግራ ይገባኛል። በተለይ ደግሞ ለአዲስ አማኞች ውጭ ላሉ እንዴት እንደ አዶን ነው አዶን ነው በጣም የሚገርም ነገር ነው እና እግዚአብሔር ቀረበላቸው ከባልት ምንም እኔ ሀሳብ የለኝም ለዚህ ትችላል። አዲሱ ናችሁ ሰብስክራይብ ማድረግ ቤተሰብ ሞላችሁ እናድረሱ። ወንድማችሁ ነው፣ የወዳችኋለሁ።